የትምህርትና ስልጠናውን ስናይ ለተማረች ሴት ነው እንጂ ላልተማረች ሴት ምኗ ነው? አንድ የአሰሪና ሰራተኛ አዋጁንም ስናየው ተምራ ወይንም ወደ ስራ ዘርፍ ለተሰማራች ሴት ነው እንጂ ሌላ ምኗ ነው? የገጠር መጠቀሚያ አዋጁን ብናይ የገጠር መሬት አጠቃቀም አዋጁን አሚን መመሪያውን ብናየው በራሱ ሴቶች እኩል መሆናቸውን እኩል ተጠቃሚ መሆናቸውን ያሳያል አንቀጽ 35ም ጭምር ሴቶች ከወንዶች እኩል የመሬት ተጠቃሚነታቸውን አረጋግጧል ይላል ህገ መንግስቱ። ከዚህ አንጻር ለምንድን ነው እንደዚህ አይነት መከራከሪያ የሚያነሱት የሚል ጥያቄ ያላቸውና እንደው ግልጽ ቢያደርጉ አመሰግናለሁ። ይህም በተመለከተ ሁለት አይነት ህግ ነው ያለው። ሀያ አምስት አምስት ላይ ያለ አለ። እሱ ስለ ሴቶችና ስለ ጾታ እኩልነት የሚያነሳው ነው። ሰላሳ አምስት ሶስት ላይ ያለው ስለ አዎንታዊ እርምጃ የሚያነሳው ነውና፣ በትክክል ስለዚህ፣ የገጠር የመሬት አዋጁ ስለ እኩልነት ነው። አሁን እየተከራከርን ያለነው ስለ ፆታዊ እኩልነት ሳይሆን ለሴቶች ስለሚሰጠው አዎንታዊ ድጋፍ ነው፣ አዎንታዊ እርምጃ ነው እያወራን ያለ ነው። እና እኔ እያልኩ ያለሁት ለሴቶች የሚሰጠው አዎንታዊ እርምጃ ተብሎ የወጣው ህግ ሁሉንም ሴቶች የሚጠቅም አይደለም ነው። ወደላይ ሰርታ ሳክሰስፉል መሆኗን ያረጋገጣችውን ሴት ነው ከጠቀመ የሚጠቅመው እሱም ከጠቀመ ነው። ከዛ ውጪ ውጤታማ መሆን ያልቻለችውን ከመጀመሪያው ጀምሮ ሁሉንም ሴቶች በእኩልነት ኢምፓወር የሚያደርግ የሚያበቃ ውጤታማ እንድትሆን የሚያደርግ ህግ አይደለም ነው። ለዛ ነው ይሄ ህጉ መታገድ አለበት። ለይስሙላ የወጣ ህግ እንጂ በትክክል ሴቶችን እኩል ከወንዶች ብቁ እንዲሆኑ የሚያደርግ አይደለም ነው ወይም ደግሞ ለሴቶች የሚሰጠው አዎንታዊ እርምጃ ከተባለ በጣም ኮምፕሬሄንሲቭ ሆኖ ከማህበረከፋሚሊ ጀምሮ ሴቶችን እኩል ከወንድ ጋር ትሪት እያደረገ እኩልነትን እያረጋገጠ የሚሄድ እስከ መጨረሻው ሆኖ መቀረጽ አለበት ህጉ ነው እኔ እያልኩ ያለሁት ለምሳሌ እንደ ማሳያ እንደ የመፍትሄ ሀሳብ መጠቆምም ግዴታ ስለሚሆን እንደ ባለሙያም እንደ ኢትዮጵያዊ ደግሞ ምሁራንም ምን ቢሆን በምን አይነት አግባብ ቢቀረጽ ብለው እንደው ጠቆም ሊያደርጉ ይችላሉ። ኢንዴፕስ ባን ሄድበትም በእንግሊዝኛው ጀንደር ሜይንስትሪሚንግ ዲሪንግ ሶሻላይዜሽን የሚባል አለ። ጀንደር ሶሻላይዜሽን የሚባል አለ። ገና ልጆች ተወልደው ሴት ወንድ ከሚለው ጀምሮ በማህበረሰብ ሴት እንደዚህ ነች፣ ወንድ እንደዚህ ነው፣ ሴት ወደ ጓዳ፣ ወንድ እንደዚህ ከሚለው ጀምሮ እየቀረፍን ነው መሄድ ያለብን ከታች ከማህበረሰብ እንግዲህ ተከራካሪ ዶክተር ሞገስ ደጋግመው የሚያነሱት እሱን ነው ይሄን ባልቀረፍንበት ደረጃ ለሴቶች የሚሰጠው አዎንታዊ እርምጃ መቅረት የለበትም ነው የሚሉት ስለዚህ ዋን ትልቁ ለሴቶች እኩልነት አለመረጋገጥ እርሱ የለም ብለው ነው የሚያምኑት እኔ ስላልኩት ነው አለ እሱ አመለካከት ላይ ለውጥ ማምጣት የሚችል ህግ ነው መውጣት ያለበት ስርዓት ነው መገንባት ያለበት ከትምህርት ጀምሮ የለንም እንደዚህ አይነት ህግ አልወጣም ምን አይነት ለምሳሌ ሴት ልጅ ወደ ጓዳ የሴት ልጅ ስራ በስርአተ ጾታ ፍርደ ገምዳይነትን ሊያስቀሩ የሚችሉ አሰራሮችን የባህል ትብታቦችን ሊከለክል የሚችሉ ስልጠናዎች እየተሰጡ አይደለም፣ እየተሰጡ አይደለም። አይደለም እያልኩ ያለው ህጉ ለሴቶች የሚሰጠው አዎንታዊ ድጋፍ የሚባለው ህግ በጣም ጠባብ ነች። ትንሿን የሴቶች ክፍል ነው የሚጠቅመው ሁሉንም ሴቶች ሁሉንም ሴቶች የሚጠቅም አይደለም ነው። ትልቁ ችግራችን ደግሞ አመለካከት ላይ ያለ ነው። ባህላችን፣ ካልቸራችን፣ እሱ ነው። እሱ ላይ ነው ስራ መሰራት ያለበት ነው። እሱን ለመቅረፍ ስራዎች ተሰርተው ሊሆን ይችላል፣ ግን ያን ያህል ለውጥ አላመጡም ነው። ሰው አሁንም ስራ መስራት ካለብን፣ ስርዓት መገንባት ካለብን፣ አስተሳሰባችን ላይ ለውጥ ማምጣት የሚችል እና ሴቶችን ገና ከቤት ከልጅነት ጀምሮ እኩል መሆናቸውን ማረጋገጥ የሚችል በአስተሳሰብ እሱ ላይ ስራ መሰራት አለበት ነው እያልኩ ያለሁት።